ኤናስጥልኝ። ውድ ናፍቆት፣ ውድ ሰርካለም፣ ውድ ወዳጆቻችንና ዘመዶቻችን እንኳን በዛሬዋ እለት ሁላችንንም በሰላም አገናኘን። ዛሬዋ እለት በጣም በጣም ቀናት ለረዥም ጊዜ ብዙ የተለፋበት ነው። በጣፊ በኩል ብዙ ልፋት ተደርጓል። በሰካለም በኩል በዚህ ብዙ ተለፍተዋል። በወዳጅ ዘመዶቻችን እንዲሩ ብዙ ተለፍቷል። የመጨረሻው ውጤት ይኸው ዛሬ ላይ እየታየ ነው የሚገኘው። እግዚአብሔር የተመሰገነ ይሁንና ውጤቱ ደግሞ በጣም መልካም ነው። ሁላችንም የሚያስደስት ነው። ምናልባት ከማናችሁም በላይ መልፋት የሚገባኝን ያህል ያለፋሁት በዛሬዋ ቀን እኔ ነኝ። ይሄንን ኃላፊነት ወስዳለሁ። በዚህ አጋጣሚ ሁላችሁን፣ ናፍቆትንም፣ ሰርካልንም፣ ወዳጅ ዘመዶቻችንን እንደዚህ ይቅርታ ጠይቃለሁ። እኔም ባልነው ግን ያው ቅድም እንዳልኩት የእግዚአብሔር ፍቃድ ሆኖ ውጤቱ በጣም አምሮአልና፣ ውጤቱ በዚህ መልክ እስከተጠናቀቀ ድረስ ሁላችንም በደስታ የምናከብረው ዕለት ይሆናል ማለት ነው። ናፊ እንግዲህ በዚህ አጋጣሚ የምልህ በረዥሙም ባይሆን ባጭሩ ሶስት አራተኛ የትምህርት ጉዞህን አጠናቀሃል። ከዚህ በኋላ ደግሞ ምናልባት አንድ አራተኛ ልንለው የምንችለው ይቀርሃል ሶስት አራተኛውን በስኬት እንዳጠናቀቅ ሁሉ ፈጣሪውን አንድ አራተኛ ጉዞ መሰኬት እንደምታጠናቀቅ ምንም ጥርጥር የለኝም። ከሁሉም በላይ ፈጣሪ ደግሞ ከጎን እንደማይለይ እታመንበታለሁ። የዛንም ጉዞ ጨርሰ እንደዚሁ ተሰባስበን የምናከብርበት ዕለት ላይ በሰላም እንድንገናኝ ፈጣሪን ከዎዲሁ ለምነዋለሁ፣ እመኛለሁ። ግን ልዩነቱ እኔ በርቀት ሆኜ ሳይሆን በብዙ ሺህ ኪሎ ሜትር ርቀት ላይ ሆኜ ሳይሆን እዛ በአካል ሆነን ዛሬ በዛ በስብሰባ አዳራሽ ካሉት ሰዎች ጋር ሁሉ ሆነን እንድናከብር እመኛለሁ። የእግዚአብሔርን ፍቃድ ይሆናል ብዬ አምናለሁ። ውድ ሰርካለም እንግዲህ የአንቺ ልፋት በቃላት የሚገለጽ አይደለም። እናትም አባትም ጓደኛም ምስጢረኛም ሆነን ሆነሽ ይኸው ብቸኛ ልጃችን እንደዚህ አድርሰሻል። እንኳን ደስ አለሽ! ላደረግሽው ነገር በሙሉ ከፍተኛ ክብር አለኝ። ዋጋሽን እኔ በምድር ላይ መመለስ አልችልም፣ እግዚአብሔር በሰማይ ቤት ያስብሽ ነው ማለት የምችለው። ወዳጅ ዘመዶቻችንም እንደዚሁ ከናፊና ከሰርኪ ጎን ሆናችሁ ለረዥም አመታት ሰለቸን ደከመን ሳትሉ ለዚህ ቀን አብቅታችሁናልና እናንተም እንደዚህ ሁለታውን እኔን ተክታችሁ ለሰራችሁት ሁሉ ሁለታውን በምድር ላይ መመለስ አልችልም። ፈጣሪ በሰማይ ቤት እንዲያስባችሁ እንዲከፍላችሁ ግን እመኛለሁ፣ ጸልያለሁ። በአጠቃላይ የዛሬዋ ቀን በኔ ውስጥ ያሳደረውን ስሜት እውነት ለመናገር በቃላት መግለጽ አልችልም። በቃላት መግለጽ ባልችልም ግን ምን ያህል ከፍተኛ የሆነ ስሜት ውስጤ እንዳለ ሁላችሁም ትረዳላችሁ ብዬ አስባለሁ እና ያንን እንግዲህ በመንፈስም ቢሆን እንድትጋሩኛላችሁ ብዬ ስለማምን ከዚህ ባሻገር ብዙም አልልም። በአጠቃላይ እንግዲህ በቀሪ ጉዟችንም ላይ በሁላችንም ሕይወት ውስጥ ቸሩ መድኃኔዓለም ቸሩ ፈጣሪ ከሁላችንም ጎን እንዳይለይ እየለመንኩኝ፣ እንኳን ደስ አለኝ፣ እንኳን ደስ አላችሁ እላለሁ። መልካም ምሽት።